አርሰናል በሊጉ አልተቻለም። አሁንም ማሸነፉን ቀጥሏል። እጅግ የሚያማመሩ እጅግ የሚያስደንቁ እጅግ የሚያስቀኑ ውጤቶችን በሳምንት ሳምንት አርሰናል ይዘው የወጡ ከሚገኙ የፕርሚየር ሊጉ ቡድኖች ውስጥ አንዱ ነው። በጣም የሚያስደንቅ ውጤትን እያስመዘገበ ይገኛል። በጣም የሚያስገርመው አርሰናል ከዌስት ሃም ከፉሎም ከክሪስቲያል ፓላስ ዛሬ ከበርንሌ ጋር ባደረጋቸው አራት ያለፉት መርሃ ግብሮች ቡድኑ አሸንፎ ወጥቷል። ነገር ግን እነዚህን አረጅ ጨዋታዎች ተጋጣሚዎችን ሲገጥም ይሄም ቡድን የተመለከት ነው። አንድ ላመሆኑ የጠበቀ ሙከራ ብቻ ነው ፌስ ያደረገው ወይንም የተሞከረበት ይሄ እኔ የተለየ ችሎት ያስፈልጋል። እንዲህ አይነት ውጤት አንድ ቡድን ይዞ እንዲወጣ አርሰናል በሁሉም ውድድሮች እንግዲህ እያሸነፋቸው የሚገኙትን ጨዋታዎች ስትመለከቱ ሰባት ጨዋታዎችን አሸንፏል እና በሁሉም ውድድሮች ምንም አይነት ጎል ሳይቆጠርበት ነው መውጣት የቻለው። ይሄ በታሪክ ለሁለተኛ ጊዜ ነው በአርሰናል ታሪክ። ከዚህ ቀደም 1987 መስከረም ወር ላይ ነበር ይህንን ከመስከረም እስከ ጥቅምት ድረስ በነበረው ቆይታ ይህንን ሲያደርግ የተመለከት ነው። አሁንም እንዲሁ በሁሉም ውድድሮች ሰባት ተከታታይ ጨዋታዎች በሁሉም ውድድሮች አርሰናል ጎል ሳይቆጠርበት አሸንፈው ወጣ እና በጣም የሚያስደነግጥ ቁጥር ይመስለኛል። እንዴት አንድ ቡድን የዚህን ያህል ወጥ በሆነ ብቃት ጎሎች ሳይቆጠሩበት ጨዋታዎችን አሸንፎ ሊወጣ ይችላል የሚለው ጉዳይ በጣም የሚያስደንቅ ይመስለኛል። አንድ ነገር ትላንትና አጋርቻችሁ ነበር። በአርሰናል ቤት ውስጥ ዴክላን ራይስ የቆመ ኳስን የሚጠቀመው ምርጡ ተጫዋች ነው የሚል ሰፋ ያለ መረጃ አጋርቻችሁ ነበር። ዛሬም በተመለከትነው ጨዋታ ላይ ኦፍኮርስ የጨዋታው ሁለተኛው ማራኪ ጎልሱ ነበረች። ብዙ ኳስ የነካው ተጫዋች እሱ ነበር፣ 94 ኳሶችን። ብዙ የአንድ ለአንድ ግንኙነቶችን ያሸነፈው እሱ ነበር፣ ዘጠኝ። ብዙ ኳሶችን መቀባበል የቻለው ተጫዋች እሱ ነበር። ብዙ ታክሎችን የወረደው ተጫዋች እርሱ ነው፣ አምስት። ብዙ ኢንተርሰፕት ማድረግ የቻለ ወይም ተጋጣሚዎችን ማቋረጥ የቻለ ተጫዋች እሱ ነው። የጨዋታው ኮከቡ ተጫዋች እርሱ ነበረ እና በዚህ ምሽት ላይ በነበረውም ጨዋታ በአርሰናል ቤት ውስጥ በጣም አስደናቂ ጊዜን ካሳለፉት ተጫዋቾች መካከል አንዱ ሆኖ የተመለከት ነው። ይሄው የፕሪምየር ሊጉና የአርሰናል ኮኮብ የሆነው ዴክላን ራይስ በዛሬው ጨዋታ ላይ ከተመለከትናቸው ቁልፍ ተጫዋቾች ውስጥ አንዱ ነበር ማለት እንችላለን። አርሰናል ይሄ የእንግሊዝ ፕሪምየር ሊግ ከተጀመረ ከሶስት ሰዓታት በኋላ ማለትም የዛሬው መርሃ ግብር ከተከናወነ በኋላ የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥን በአራት ነበር ከዚህ በፊት የሚመራው በርንሞዝ ጨዋታውን እስኪያከናውን እና በደረጃ ሰንጠረዡ አዳዲስ ነገሮችን እስክንመለከት ድረስ በሰባት ነጥቦች መምራቱን ቀጥሏል። ይሄ ለአርሰናል ፍጹም አስደናቂ ይመስለኛል። ዘንድሮ በስምንት ጨዋታዎች እንግዲህ በእንግሊዝ ፕሪሚየር ሊግ በአስር ጨዋታዎች ስምንተኛ የቆመ ኳስ ማስቆጠር የቻለ ቡድን ነው። ይህንን በታሪክ አጋጣሚ የትኛውን ቡድን አላከናወነውም እስካሁን ድረስ በእንግሊዝ ፕሪሚየር ሊግ ከተደረጉ ጨዋታዎች አንጻር ከተመለከትን እና በጣም ቁልፍ ከነበሩ የዛሬ ምሽት ጨዋታዎች ውስጥ ወይም ወሳኝ ከሚባሉት ውስጥ አንዱ አሁንም በተደጋጋሚ ቡድኑ ጎሎችን ማስቆጠር የሚችል ቡድን ነው። ጋብርኤል ማጋሌዥ እንዲሁ የጎል ተሳትፎቹ ፍጹም አስደናቂ ሆኖ የተመለከትናቸው ከሚገኙት ጨዋቾች መካከል አንዱ ሆኖ እያስተዋልን እናገኛለን። ባለፉት ጊዜያቶች አሁን ቡድኑ በተለይ የሳሊባና የጋብርኤል ማጋሌዥ በጨዋታዎች ላይ በሚኖሩበት ሰዓት ላይ ጎል ከመቆጠር ይልቅ ጎሎችን ፕሪቬንት በማድረግ ደረጃ ወይም ጎል ያለመቆጠር እድላቸው እጅግ በጣም ሰፋ ብሎ ከፍ ብሎ የምንመለከተው ቡድን ይሄኛው በቀዳሚነት የሚነሳው የሚኬል አርቴታው አርሰናል ሆኖ እያገኘ ነው እንገኛለን እና አሁን የወቅቱ ምርጡ ቡድን የማንለበት ምንድነው? የተለየ ምክንያት የሚኖረው አይዶ ነው። አይገባኝም። ይሄ በቂና ከበቂ በላይ የሆነ ይመስለኛል። አሁን በተጋጣሚ ሳጥን ውስጥ አርሰናል ብዙ ኳሶችን የነካው የእንግሊዝ ፕሪሚየር ሊግ ቡድን ነው ዘንድሮ 336 ኳሶችን ነክቷል። በተጋጣሚ ሜዳ ሳጥን ውስጥ ቀጥሎ ሁለተኛ ደረጃ ላይ ያሉት ቡድኖች እነማን መሰሏችሁ? ማንቸስተር ሲቲ እና ሊቨርፑል 283 ኳሶችን ነው በተጋጣሚ ሳጥን ውስጥ መንካት የቻሉት። ሰው አርሰናል በረጅም ርቀት ከእነዚህ ቡድኖች እንኳን የሚርቅ ቡድን ነው በዚህ ሰዓት ላይ እና ዛሬም ደግሞ ባደረገው እንግሊሽ ፕርሚየር ሊግ መርሃ ግብር ቡድኑ በጣም ቁልፍ ሚናዎችን ነበር መወጣት የቻለው። ሚኬል አርቲታ አሁን እሳቸው ያገኙትን ኬሚስትሪ ሌሎች አሰልጣኞች በቀላሉ የሚያገኙት አይመስልም፣ አሁን ባለበት ነባራይ ሁኔታ ምክንያቱም በጣም በጣም ጥሩ ጊዜን እያሳለፈ እንደሚገኝ እንደ አንድ የአውሮፓ ምናልባት የእንግሊዝ በጣም ምርጡ ቡድን የዘንድሮ የውድድር ዓመትን በተመለከተ። በተለያየ ጊዜ ኦፕታ አናሊስት እንግዲህ የተለያዩ መረጃዎችን ያወጣል እንዲሁም ገና ከአሁኑ ደመዳሚያቸውን ማለት ጀምሯል። አርሰናል እንግሊዝ ፕሪሚየር ሊግን ሰማንያ ነጥቦችን ይዞ የሚያጠናቀቀው ቡድን ነው። ቀጥሎ ማንቸስተር ሲቲ ሁለተኛ፣ ሶስተኛ ሊቨርፑል፣ አራተኛ ቼልሲ፣ አምስተኛ አስቶን ቪላ። ተታምናላችሁ? በአርሰናልና ሁለተኛ ሆኖ ያጠናቅቃል በተባለው ማንቸስተር ሲቲ መካከል ያለው ነጥብ ልዩነት አስራ አንድ ነጥቦች ናቸው ኦልሞስት ወደ አራት ጨዋታዎች አካባቢ የሚጠጉ የጊዜ ሂደት ውስጥ የሚያስፈልግ አይነት ቡድንን እንድንመለከት ያደርገናል ማለት ነው። ስለዚህ ቡድኑ ባለፉት 15 ጨዋታዎች በ12ቱ ደግሞ ክልንሽት ይዞ ወጥቷል። አንድም አይነት ጎል ኮንሲል ያላደረገ የፕሪምር ሊጉ ምርጡ ቡድን ከሚባሉት ውስጥ አንዱ አርሰናል ነው እና ተርፍ ምሩ ላይ የነበረው የዛሬው ምሽት ፍጹም ቀላል ከሚባሉት ውስጥ ወይም በዚህ ባለፉት ጨዋታዎች ካከናወናቸው መርሃ ግብሮች ውስጥ በጣም ቀላል ከሚባሉ ጨዋታዎች መካከል አንዱ ነበር ማለት እንችላለን። ቪክቶሪዮ ኬሪሽ በጨዋታ ላይ ጥሩ ጊዜን ከሳለፉ ተጫዋቾች መካከል አንዱ ነበር። ቆንጆ ጎል አስቆጥሯል። ይህም ለዚህ ተጫዋች በዛሬው ምሽት ላይ ከፍተኛ ሪት ካገኙ የአርሰናል ተጫዋቾች መካከል አንዱ እንዲሆንም ጭምር አግዞታል። በእርግጥ ይሄ ብቻ አይደለም። አንዱ ተጫዋች ወደ ጎል ማስቆጠር መመለሱ ይበልጥ በቀጣይ ጊዜያቶች በሚያደርጋቸው የሊግ መርሃ ግብር ጨዋታዎች ላይ የተሻለ ጊዜን እንዳሰለፈም ጭምር የሚረዳው ነው። አጥቂዎች ሁልጊዜ የሚሆን ጎሎችን ሲያስቆጥሩ በቡድናቸው ውስጥ መነሳሳትን ይፈጥርላቸዋል። እና ደግሞ አዳዲስ ቁጥሮችን ተመልክተን ነበር። ለምሳሌ ሊያንድሮ ትሮሳርድ ወደ አርሰናል ከመጣ በኋላ አንድ መቶኛ እንግሊዝ ፕሪምየር ሊግ ጨዋታውን ያከናወነበት ነበር። በዚህ በእንዲህ አይነት ጨዋታዎች ላይ ደግሞ ቡድኑ አሸንፎ ሲወጣና የእንግሊዝ ፕሪሚየር ሊግ መሪነትን ከፍ ማድረግ ሲችል የተመለከትንበትንም ጭምር ቅጽበት ያስተዋለበት ጨዋታ መሆኑ ስትረድ ስትመለከቱ ለተጫዋቹ ሆነ ለቡድኑ የዛሬው ምሽት በጣም ቀላል የሚባል አልነበረም ማለት እንችላለን። ይሄ ቡድን ግን ሪሊ የእንግሊዝ ፕሪሚየር ሊግ ዋንጫ በጣም የሚገባው ቡድን ነው። ከአርሰናል ውጭ ዘንድሮ እንግሊዝ ፕሪሚየር ሊግን ዋንጫ የማንሳት ፌቨራይት ቡድን አለው የብትሉኝ በዚህ ሰዓት ላይ አንድም ቡድን አለ ማለት አልችልም። እውነት ነው። የአርሴናል ደጋፊዎች የሆነ ሰዓት ላይ አሁን ካላችሁበት በጣም የደስታ ስሜት የምትወጡበት ቅጽበት ይመጣል። እግር ኳስ ነውና የሆነ ቡድናችሁ ማሸነፍ ሲቸገር ውጤቶችን በጣም በቀላሉ አሳልፎ ሲሰጥ ልትመለከቱ ትችላላችሁ። ነገር ግን አሁን ባለው ቡድን እያንዳንዱን ስሜት ማጣጣም፣ እያንዳንዱን የሚያሸነፈውን ጨዋታ ወደ በጥሩ መልኩ መመልከት እጅግ በጣም አስፈላጊ ይመስለኛል። ቡድኑ እያደረገው ከሚገኘው የፕሪሚየር ሊግ ቆይታው አንጻር 18 ጎል አስቆጥሯል። ስቲል 10 ሳምንት ተቆጥሯል። አርሰናል ሶስት ጎል ብቻ ነው የተቆጠረበት። ቀጥሎ በእንግሊሽ ፕሪሚየር ሊግ በጣም ጥቂት ጎሎች የተቆጠረባቸውን ቡድኖች ስንመለከት ምናልባት ከአርሰናል ቀጥሎ ሰንደርላንድ ሁለተኛ ላይ የምናነሳው ከዛ አስቶን ቪላ ከዛ በኋላ ሌላኛው ቶተንሃም ሆትስፐርስን ነው። ሌሎቹ ቡድኖች ቢያንስ ሁለት ዲጂት የሚያህል ጎሎች የተቆጠሩባቸው እና ሌላው ማንቸስተር ሲቲ ሰባት ጎሎች የተቆጠሩባቸው ቡድኖች ናቸው። ከዛ ውጭ ግን ኢማጅን ወልቭ ሃያ ሁለት ጎል ተቆጥሮበታል እኮ በ10 ሳምንት ዌስትሃም 20 ጎል፣ ኖቲንጋም ፎረስ 19፣ በርንሌ 19፣ ሊድስ 17 በጣም በርከት ያሉ ጎሎች ኢቨን ብሬንፎርድ 16 ጎል ተቆጥሮበታል እና ማንቸስተር ዩናይትድ ዘንድሮ 16 ጎሎች የተቆጠሩባቸው ቡድኖች ናቸው። እነዚህን ስታቲስቲክሶች ስትመለከቱ የዚህ ቡድን ሶሊድ መሆን መከላከሉ ላይ በጣም በጣም የሚያስቀናና የሚያስደንቅ ይመስለኛል። ዛሬም በጨዋታ ቁጥጥር ፍጹም የበላይነት ወስደው ነበር፣ 54 በመቶ። በሙከራዎች ኢላማቸውን በጠበቁ ኳሶች ቢክሻን ስክሬት በማድረግ በጨዋታው ላይ የተሻለ ምሽትን አሳልፈዋል። ኢቨን አምስት ተከላካይ ይዞ የገባን የተጋጣሚን ቡድን በማስጨነቅ ደረጃ አርሰናል ዛሬ የተሻለ ነበረ እና ራይስ ኮከብ ነበር። የዛሬው ጨዋታ ላይ እንደተመለከታችሁት፣ ቪክተሪ ኬሬጅ ኦፍ ኮርስ ሁለተኛው አጋማሽ ላይ አርሊ ነበር በሚኬል ሜሪኖ ተቀይሮ ወደ ከሜዳ እንዲወጣ የተደረገው አንዱ ሚኬል አርቴታ የቆመ ኳስ ስፔሻሊስት መሆናቸው ነው የምትረዱት ይበልጥ ለቆመ ኳስ በጣም ጥሩ የሆኑ ተጫዋቾች ወደ ራሳቸው ሳጥን ውስጥ አፈግፍጎ እንደሚጫወት አንድ ቡድን እና የቦል ፖሴሽን ወይም ቦል ሪቴን በማድረግ አርሰናል በዚህ ጨዋታ ላይ የተሻልኩ ነኝ ብሎ በማለቱ ምክንያት ይበልጥ አኪሬታቸው በጣም የተሻሉ ተጫዋቾችን ወደ ቡድኑ ወደ ሜዳ የማስገባት ፍላጎትን በዚህ መርሃ ግብር ላይ በአርሰናል በኩል አስተውለናል ወይም ተመልክተናል። ይህ የጨዋታ ውጤት አርሰናል በተሻለ መልኩ ኦቨር ኮንፊደንት ሆኖ ሁለተኛውን ማጋማሽ ማጠናቀቅ እንዲችል ያገዘው መርሃ ግብር ነበር ማለት እንችላለን። ለዚህ ቡድን አሁን እኔ አንዳንዴ የሆነን ነገር እርሌ ማድረግ አይቻልም አደለ። ለምሳሌ ማራቶን ነው ውድድሩ 18 ሳምንታት ይጓዛሉ። በነዚ 8 ማነው 38 ሳምንታት፣ እነዛ 38 ሳምንታት እስካልተጠናቀቁ ድረስ ምንጊዜም ቢሆን የኛው ቡድን መቶ በመቶ ይህንን የማድረግ እድል አለው ማለት አንችልም። ነገር ግን ብዙሃኑ የአርሰናል ደጋፊዎች ብዙሃኑ የአርሰናል ፕሪሚየር ሊጉን የሚከታተሉ ሰዎች በረጅም ርቀት ያንን የማድረግ እድል ያለው ቡድን ይመስላል። አደለ፣ በጣም በተሻለ መልኩ ጨዋታዎችን እያሸነፈ የሚገኝ በጣም አሳማኝ በሆነ መልኩ ጨዋታዎችን ከጨዋታዎች ላይ ውጤት ይዞ መውጣት የሚችል ቡድን አርሰናል ሆኖ እየተመለከት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ እያየን የምንገኘው ምናልባት የሚካኤል አርቴታ ዮኬሬጅን እና ማርቲን ዙቤሜንዴን በተመለከተ የጡንቻ መሳሳብ ጉዳት ምናልባት እንዳጋጠማቸው እና በዚህ ጨዋታ ላይ እንደወጡ ነገር ግን የጉዳት መጠኑ ምን ያህል ጊዜ ከሜዳ ያርቃቸዋል እስካሁን ድረስ ሰፋ ያለ መረጃ የተመለከተን አይደለም የምንገኘው። ነገር ግን ከጨዋታው በኋላ ሲሞን ኮሊንግስ ይህንን መረጃ ይፋ አድርጓል። የሰንዳርድ ስፖርት ጸሐፊ ከሆኑት ጋዜጠኞች መካከል አንዱ ነው። ስለዚህ ምናልባት ቀጣይ ሰፋ ያሉ ሪፖርቶች ከዚህ ጋር ተያይዘው በእነዚህ ጨዋቾች በኩል ይወጣል ተብሎ ይጠበቃል። ለምን ያህል ጊዜ ቡድኑ በነዚህ ጨዋታዎች እነዚህን ተጫዋቾች ሊያጣ ይችላል? ከኦሎምፒያኮስ፣ ከዌስት ሃም፣ ከፉላም፣ ከአትሌቲኮ ዲ ማድሪድ፣ ክሪስታል ፓላስ፣ በርንሌ፣ ብራይተን ጋር የነበሩትን ጨዋታዎች ቡድኑ በክሊንሽትም ጭምር የወጣባቸው መርሃ ግብሮችን አስመዝግቦ ዛሬም ሌላ አይነት ፎርም ላይ እንዲገኝ አስቻለ ቅጽበት ነበር ማለት እንችላለን እና የወቅቱ የአውሮፓ ምርጡ ቡድን ምናልባት ባየርን ሚዩኒክ 13 ጨዋታዎች ላይ ደርሷል። እንግዲህ በሁሉ በዚህ ውድድር ዓመት ምንም አይነት ሽንፈት ሳይቀምስ በጣም የተሳካ ጊዜን እያሳለፈው ከሚገኙ የአውሮፓ ቡድኖች ውስጥ አንዱ ነው ማለት እንችላለን፣ የቬንሰንት ኮምፓኒ ቡድን። ስለዚህ ምናልባት በቀጥታ ለአርሰናል ተፎካካሪ ሊሆን የሚችለው ባየርን ይመስለኛል በአውሮፓ ነገር ግን ጀርመን ቡንደስሊጋን እና የእንግሊዝ ፕሪሚየር ሊግን ስትመለከቱ ደግሞ ፍጹም ለውድድር የሚቀርቡ ናቸው ለማለት በግሌ ያስቸግራል። ምክንያቱም አርሰናል በሊግ ውስጥ የሚገጥመው ቀደም ሲል ያላቸውን አይነት ትላልቅ ቡድኖችን ነው። ይህ ቡድን ደግሞ በሳምንቱ አጋማሽኮ እንግሊዝ ፕሪሚየር ሊግ ብቻ ሳይሆኑ የካራቦ ካፕ መርሃ ግብር አከናውኖ የመጣው የአውሮፓ ቻምፒዮንስ ሊግ መርሃ ግብሮችንም ጭምር እያከናወነ እየመጣ የሚገኝ ቡድን ነው። እንዴት በ18 ጨዋታ አንድ ቡድን ይህን ያህል ብቻ ጎል ሊቆጠርበት ይችላል? በጣም አስቸጋሪ ይመስለኛል። በጣም በጣም አስደናቂ ጊዜያቶችን እያሳለፉ ከሚገኙ የፕሪሚየር ሊጉ በረጅም ርቀት ዘንድሮ የተሻለው ቡድን ልንለው በምንችለው ልክ እያስተዋልናቸው ከሚገኙ የፕሪሚየር ሊግ ቡድኖች ውስጥ አንዱ ነው ማለት እንችላለን። ስለዚህ በቀጣይ አርሰናል በሚያደርጋቸው የፕሪሚየር ሊጉ መርሃ ግብሮች ምናልባት የኤክስፔክቴሽኑ በተለይም ይሄ ለቆመ ኳስ ቡድኖች የሚዘጋጁበት መንገድ ከዚህም በራቀ መልኩ ሊሆን የሚችልበት እድል ሊኖር ይችላል። ነገር ግን አሁን ዳቪድ ራያ ያለ ስራ እየወጡ የሚገኝ ተጫዋች ይመስለኛል። እንግዲህ ባለፉት አምስት ጨዋታዎች የተጫዋች ጎል የሚባል አያውቅም። ለዛ በጣም የራቁ ተጫዋቾችን ነው ሜዳ ውስጥ እያጋጠሙት የሚገኙ። እንዲያውም አንዳንዶች ሌላ ስራ ብያመረ ራሱ ሊያዋጣው ይችላል የሚሉ ቀልዶችን እያነሱ ነው እንግዲህ የሚገኙት በዚህ ውድድር አመት በዚህ ውድድር ውስጥ እና አርሰናል አሁን ላይ ጨዋታዎችን እያሸነፈ መውጣት ፖሲብል ቻንሱ ወደ ሰባ በመቶ እና ከዛ በላይ እየሆነ ይገኛል። በእንግሊዝ ፕሪሚየር ሊግ ሰባ በመቶ እና ከዛ በላይ ጨዋታዎችን እያሸነፈ መውጣት የሚችል የእንግሊዝ ፕሪሚየር ሊግ ምርጡ ቡድን ካላቸው አርሰናል ነው። በዚህ ሰዓት ላይ በረጅም ርቀት ጨዋታዎችን እያሸነፈ መውጣት ከፍተኛ ቻንስ ያለው ይሄ ደግሞ በቀላሉ እንዲሁ የመጣ እንዳልሆነ በደንብ መዘንጋት ያለባቸው አይመስለኝም። ሜዳ ውስጥ እየተመለከት ናቸው በሚገኙ የተጫዋቾቹ በጣም አስደናቂ የሚባል ቆይታ ይመስለኛል። አርሰናል እንግዲህ የመጨረሻውን ጎል ከተቆጠረበት ሰላሳ አራት ቀናቶች ተቆጥሯል። ሰላሳ አራት ቀናቶች አርሰናል ምንም አይነት ጎል አልተቆጠረበትም። ዞቤሜንዲ፣ ካላፊዮሪ፣ ሌዊስ ስኬሊ፣ ጁሪያን ቲምበር፣ ዊሊያም ሳሊባ፣ ጋብርኤል ማጋልሽ የዚህ ደግሞ ቁልፉን ሚና እየተወጡ የሚገኙ ተጫዋቾች መሆናቸውን ደግሞ መዘንጋት ያለብን አይመስለኝም እና ምናልባት ለሚኬል አርቴታ ዘንድሮ የስኬት ዓመት ነው። በእርግጠኝነት ለዛ በጣም በጣም በረጅም ርቀት ምናልባት ያንን የማድረግ ከፍተኛ አቅም ያለው ቡድን አርሰናል መሆኑን በደንብ መመስከር ያለብን ይመስለኛል። ይህንም ቡድን መዘንጋት የሌለባቸው ስቲል የጉዳት ታሪኮቹ ቀላል የሚባሉ አይደሉም። አርሰናል አሁንም ማርቲን ኦዴጋርድን በስብስብ ውስጥ መያዝ ያልቻለ ቡድን ነው። እስቲል እነዚህን ተጫዋቾች በጉዳት ውስጥ አጥቷል። ከአቨርትዝ፣ ጋብሪኤል ሄሱስ በጉዳት ውስጥ በዚህ ሰበሰብ ውስጥ እያገለገለ የማይገኝ ተጫዋች ነው። ኢማጂን እነዚህ ተጫዋቾች በጉዳት ውስጥ ሆነው አርሰናል እንዲህ አይነት ተከታታይ ተጫዋቾችን ሲያሸንፍ፣ ኢቨን ጎል ኮንሴት ሲያደርግ የሚወጣ አይነት ቡድን ነው እና የተለየ የውድድር ዓመት እያሳለፈ ነው የሚገኘው። ምናልባት ዘንድሮ አርሰናል በፕሪሚየር ሊጉ በቀጥታ የሚፎካከሩት ቡድኖች እስቲል ተለይተዋል ማለት አንችልም። ነገር ግን የለንደን ደርቢ የበላይነቱን ወስዷል። አሁን የእንግሊሽ ፕሪምየር ሊግን የበላይነቱን በደንብ እያስመሰከረ የሚገኝ ቡድን ነው። በዚህ ምክንያት አርሰናል ይበልጥ የተሻለ የመሆን እድል አለው። ቀጣዮቹ መርሃ ግብሮች አርሰናል በእንግሊሽ ፕሪምየር ሊግ ሲመለስ ከስላቪያ ፕራግ አውሮፓ ቻምፒየንስ ሊግ መርሃ ግብሩን ያከናውናል የፊታችን ማክሰኞ ከዛ ከሰንደርላንድ ጋር ቅዳሜ ጨዋታውን ያከናውናል በእንግሊዝ ፕሪሚየር ሊግ። እንግዲህ በጥቂት ቀናቶች ምን ያህል ጨዋታዎችን እንደሚያከናውን አሰቡ። ከዛ እሁድ ያንን ጨዋታ ካከናወነ በኋላ ከ15 ቀናት በኋላ ማለት ነው ከቶተናም ስፐርስ ጋር በለንደን ደርቢ ጨዋታውን አክረኖ በጣም ምርጡ የአርሰናል የሚባሉ ተከታይ ጨዋታዎች ተመልክቷቸው ከባየር ሚኒክ በአውሮፓ ሻምስ ሊግ ከዛ ከቼልሲ ጋር በእንግሊዝ ፕሪሚየር ሊግ የሰሜን ለንደን ደርቢ ምናልባት ለአርሰናል በነዚህ በሚቀጥሉት አምስትና ስድስት ጨዋታዎች ቀላሉ ጨዋታ ሊባል የሚችለው ከሰንደርላንድ እና አሊያም ከብሬንፎርድ ጋር የሚያደርጋቸው ጨዋታዎች ናቸው። ኢቨን ሰንደርላንድ በዚህ ሰዓት ላይ ሰንደርላንድን በጣም ትንሽ ቡድን ልንለው የምንችለው አይደለም። በጣም አስደናቂ የሚባል ቡድን ነው። በዚህ ሰዓት ላይ የተመለከት የምንገኘው ሰንደርላንድ ፕሪሚየር ሊጉ ውስጥ ራሱ ቼልሲን አሸነፈው መምጣት የቻለ ቡድን መሆኑን ደግሞ በቅርቡ አስተውለናል። አሁን አርሰናል ከአስር በላይ ተጫዋቾች በቡርንስ ጎሎችን በተለያየ መልኩ ማስቆጠር የሚችሉ ተጫዋቾች አሉት። ምናልባት አርሰናል በተደጋጋሚ ባለፉት ዓመታት ሲወቀስበት የነበረው የአርሰናል ማጥቃት ይታወቅ ነበር፣ ቡካዮ ሳካን ብቻ አድርጎ ተደረገ። ዘንድሮ ሳካ እዛ ውስጥ የለም፤ ዘንድሮ ሳካ እዛ ውስጥ የምናነሳ ተጫዋች አለም ኢቭን የተሻለ በአርሰናል ውስጥ በዚህ ሰዓት ላይ ቶፕ ስኮረር ሊስት ውስጥ የሚገኙ ተጫዋቾች፣ ቪክተር ዩኪሬዥ አራት፣ ዴክላን ራይስ ሁለት፣ ቲምበር ሁለት፣ ዙቬሜንዲ ሁለት፣ ራሱ ሳካ ሁለት ጎሎችን አስቆጥሯል። ነገር ግን በዚህ ቡድን ውስጥ ብዙ ተጫዋቾች አሉ ዚ አስቆጥሯል። ጋብሪኤል ማጋለዥ፣ ማርቲኔሊ፣ ትሮሳርድ፣ ሜሪኖ፣ ካላ ፊዮሪ በዚህ ውስጥ ጎሎችን ማስቆጠር የቻሉ ተጫዋቾች መሆናቸውን ስትመለከቱ ምናልባት በአርሰናል ውስጥ በርካታ ተጫዋቾች ጎሎችን ያስቆጠራሉ በዚህ ውድድር ዓመት እና የጎል ዲስትሪቢዩት የተደረገበት መንገድ ስታዩ በጣም ብዙ ተጫዋቾች ናቸው በዚህ ቡድን ውስጥ እያየን የምንገኘው። በእነዚህ ስታትስቲክሶች ዘንድሮ ፌቨራይቱ ቡድን አርሰናሉ ምንም ጥያቄ ያለው አይመስለኝም። አሁን ብዙ ሙከራዎችን በእንግሊሽ ፕሪሚየር ሊግ በማከናወን ብዙ ጎሎችን በየጨዋታው በማስቆጠር በዚህ ውድድር ዓመት አርሰናል ሶስተኛው ቡድን ነው። ቼልሲ አንድ ነጥብ ዘጠኝ ጎሎችን ያስቆጥሯል። ማንቸስተር ሲቲ 1.ዘጠኝ በተመሳሳይ አርሰናል 1.8 ምናልባት በደረጃ ሰንጠረዣ አራተኛ ደረጃ ላይ የሚገኘው ቡድን ነው። በዚህ ውድድር ዓመት በርካታ ጎሎችን በእንግሊዝ ፕሪሚየር ሊግ በማስቆጠር ከቼልሲ፣ ማንቸስተር ሲቲ እና ቶተናም በመቀጠል በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ሶስተኛ አራተኛው ብዙ ኳስን በጨዋታ ላይ የሚቆጣጠረው ቡድን ነው 58.2 በመቶ። በዚህ ውድድር ዓመት ሰባት ጨዋታዎችን በክሊንሺት መውጣት የቻለ ቀዳሚው እንግሊዝ ፕሪሚየር ሊግ ቡድን ነው። ስለዚህ አብዛኞቹን ቁጥሮች ስታዩ ቡኑ በጣም የተሻለ ነው ማለት ነው። በኤክስጂ በእንግሊሽ ፕሪምየር ሊግ በዚህ ውድድር ዓመት 17.5 ሶስተኛ ደረጃ ላይ የሚገኘው ቡድን ነው። ከላይ ክሪስታል ፓላስ እና ማንቸስተር ዩናይትድ ከአናት ላይ የሚቀመጡ ቡድኖች ናቸው። በአንጻራዊነት አርሰናል ግን ቢግ ቻንስን ሚስ የሚያደርገው ደግሞ አራተኛው ቡድን ነው። በርካታ እድሎች ወደ ጎልነት መቀየር ሲገባቸው ከሚስቱ ቡድኖች ውስጥ ከሚያባክኑ ቡድኖች ውስጥ አንዱ ነው። ደግሞ እነዚህን ሁላ ወደ ጎልነት ቢቀየር ደግሞ ምናልባት አሁን ካለበት ስታሰስም ጭምር ከፍ ባለ መልኩ ልንመለከተው የምንችለው ቡድን የመሆን እድል ነበረው። የሚኬል አርቴታ ቡድን እና ናዊ ዘ ታይም እንደሚሉት ሁሉ ይሄኛው ወቅት ለሚኬል አርቴታ የምር አድናቆት መስጠት የሚገባን ትክክለኛው ጊዜ ላይ ይመስለኛል። ይገባዋል። ሚኬል አርቴታ ለፍቷል፣ ሶስት ዓመታትን በጣም በጣም በጣም ዘንድሮ ግን ኦልሞስት ለዛ እየቀረበ የሚገኘው ቡድንን ገንብቶ እየተመለከት ነው እንገኛለን። የአርሰናል ደጋፊ ጨዋታውን እንዴት አያችሁት? ሀሳባችሁን ንገሩኝ።